ስለ ስላሴ በስምአብ ወወል መንፈስ ቅዱስ ሳህዶም ለጋሜን። የነፍስ አርነት ምራፍ አምስት ከሰማይና ከምድር የሚበልጥ ውድ ወንድሚሆይ፣ ነፃ መውጣት የምትፈልግ ነፍስ ዋጋዋን በሚገባ ታቃለች። ነፃ መውጣቷ በስጋ በአካባቢዋና በአጋንንት ከመዋረድ እጅግ የሚበልጥና የሚከብር ነገር እንደሆነም ትጠነቀቃለች። በእግዚአብሔር የተወደድከው ሆይ ስለዚህ ነገር አንድ ጭብጥ ለመያዝ አብረን ይህን ጉዳይ ማጤን ይገባና፣ ስላለፈው፣ ስላሁኑ እና ስለወደፊቱ በማስታወስም ያላወቅነውን እና የተሰወረብን ድብቅ ኃይል እንዳለን ልንረዳ ያስፈልገናል። ሰው በእግዚአብሔር አርአያና ምሳሌ የተፈጠረ መሆኑንም በሚገባ ልናስታውስ ይገባናል ዘፍጥረት ምዕራፍም አንድ ከቁጥር ሀያ ስምንት ስለዚህ ስለ ራስህ እንድትናገር በተጠየቅህ ጊዜ ሁሉ በሙሉ ልብና እምነት እኔ የእግዚአብሔር አምሳል ነኝ በማለት ተናገር በእግዚአብሔር አምሳል በመፈጠርህም የማትሞትና ልትቀጣ የማይገባ መሆን እንዳለብህ ወቅ አንተስ ብትሆን በእግዚአብሔር አርያና ምሳሌ ህየው ሆኖ የተፈጠረው ሰው መቀጣት አለበት ብለ ታስባለህን? እስቲ ከፍ ካለው ተራራ፣ ከታላቁ ባህር፣ ከምታበረው ፀሐይና ከምታንጸባርቀው ጨረቃ የምትበልጥ መሆንህን አስብ። አንተ እኮ ስፋት ካለው ምድረ በዳና ከተንጣለለው ሜዳ እንዲሁም በምድር ላይ ያለውን ሁሉ ኃይል በምድር ላይ ያለውን ኃይል ሁሉ ከሚያጠፈው አቶም ትበልጣለህ። መጽሐፍ ቅዱስ እንደሚነግረን እነዚህ ሁሉ ያልፋሉ። ሰማይና ምድር ያልፋሉ። ማቴዎስ ምራፍ ሀያ ከቁጥር ሰላሳ አምስት አንተ የእግዚአብሔር አምሳያ ግን አታልፍም። ኢየሱስ ክርስቶስ በማያልፈው ቃሉም የዘላለም ሕይወት እንዳለ ቃል ገብቶልሃልና ዮሐንስ ወንጌል ምራፍ አራት ከቁጥር አስራ አራት ለአንተ በእግዚአብሔር አምሳ ለተፈጠርከው ሰው አንተ የምድርና በውስጧ ያሉት ሁሉ ገዥ ነህ። ታላቅ ወንድሜ ሆይ፣ አንተ በምድር ላይ እና ውስጥ ካሉት ሁሉ በላይ እውቀት እና አንደበት የተሰጠህ የመለኮት ፍጡር ነህ። ከዚህ በተጨማሪ እግዚአብሔርን የማወቅ የማንደክና ደስ የሚያሰኘውን ሁሉ የመረዳት ችሎታ ያለህ ፍጥረት ነህ። አንዳንዴ ከአንተ በላይ የሆነ መስሎ የሚታይ ተፈጥሮ አንተን ያገለግል ዘንድ በእግዚአብሔር የተዘጋጀ ነው። በውስጡ ያለውን ሁሉ እንደ ፍቃድ በተሰጠህ ኃይል ትገዛና ትነዳ ዘንድ ተፈቅዶልሃል። ስለሆነም እግዚአብሔር አምላክ በመጀመሪያ ሁሉን ከፈጠረ በኋላ ከሁሉ መጨረሻ አንተን አንተ ፍጥረታትን ሁሉ ትገዛና ትነዳ ዘንድ በሁሉ ላይ የበላይ አድርጎ ፈጠረ። በሰማይ ከሚበሩ አዕዋፋት፣ በባህር ውስጥ ያሉ አሳዎችን በምድር ያሉ እንስሳትን እና ሌሎችንም ትገዛ ዘንድ ተፈጠርህ። ዘፍጥረት ምዕራፍ አንድ ከቁጥር ሀያ ስድስት እና ሀያ ስምንት አስቀድመው ያገለግሉና በላያቸው ገጭ ሆነህ የተሾምክባቸውን እንደምትፈራቸው ታስታውላለህ። ይህን ላደርግ የቻልኩት ወይም ይህ የሆነልኝ ከኃጢአት በፊት ብቻ ነበር ብለህም አታሳብ። ምክንያቱም በማንኛውም ዘመን ለሚኖሩ ጻድቃን ክብርና እና ስልጣን ስላላቸው ነው። እስቲ ለዚህ ምሳሌ የሚሆንን የሚሆኑንን ጥቂት ሰዎች ከብሉይ ኪዳን እንመልከት። ሰምሶን አንበሳን በእጁ ገነጣጥሎ ገድሏል። ዳንኤል በተራቡ አናብስት መካከል ቢጣልም እንኳን ምንም አልተጎዳም። ዮናስ በአሳ አንበሪ ቢዋጥም እንኳን መልሶ ሲተፋው አንዳች ሳይጎዳ ነው። ሰለስቱ ደቂቅ በሳት ነበልባሉ መካከል ዝወረወሩ እሳቱ ቀዝቅዞ ሰላም ሰጣቸው እንጂ ስናፍላቸውን እንኳን አላቃጠላቸውም። በአዲስ ኪዳን ውስጥም ተመሳሳይ ታሪክ እናገኛለን። ቅዱስ ማርቆስ እና አንበሳው አንድ ምሳሌ ናቸው። ሌላው ምሳሌያችን ደግሞ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በአንድ ወቅት ከእሳቱ ሙቀት የተነሳ ወ ወጥታ እጁ ላይ በመንጠልጠል የነደፈችውን እጁን መርዛማ ጉንድ ወደ እሳቱ ባራገፋት ጊዜ መናደፉ አልጎዳውም። በዚያ የነበሩት አረማውያን ከአሁን አሁን ሰውነቱ አብጦ ሊወድቅና ሊሞት ነው ብለው ቢጠባበቁም ምንም እንዳልሆነ ባዩት ጊዜ ይህስ አምላክ ነው ነበር ያሉት። ግብረ ሐዋርያት ምዕራፍ 28 ከቁጥር 3 እስከ 7 አንተም ብትሆን እባቡንና ጊንጡን ትረግጥ ዘንድ በጥላ። በጥላትም ኃይል ሁሉ ላይ ስልጣን ተሰጥቶሃል። በዚህ ምድር ምንም የሚጎዳ ነገር የለም ተብለሃል። ሉቃስ ምራፍ 10 ከቁጥር 19። ውድ ወንድሜ ሆይ በኃጢአት ምክንያት በውርደት በፍርሃትና በጭንቀት ወህኒ ውስጥ ያሰርካት ነፍስህን ምን ያህል ዋጋ እንዳላት ታውቃለህ? ከአሰርካት እስር ቤት ውስጥ ከብረት ገራገሮ በማጮለቅ ስላለፈው ክብሯ በመመልከት ብትፈቅድ ትፈታት ዘንድ በጉጉት እየተጠባበቀችህ ነው። የመለኮት ፍጡር ነህ። የእግዚአብሔር ልጅ ኢየሱስ ክርስቶስ ስለአንተ በእኔ ኑሩ፣ እኔም በእናንተ ቅርንጫፍ በወይኑ ግንድ ባይኖር ራሱ ፍሬ ሊያፈራ እንዳልቻለው እንዲሁ እናንተ ደግሞ በኔ ባትኖሩ አትችሉም በማለት ተናግሯል። የዮሐንስ ወንጌል ምዕራፍ 15 ከቁጥር አራት አንተ እኮ እግዚአብሔር ከአንተ ጋር አንተም ከእርሱ ጋር ራት ትበላ ዘንድ እና በአንተ ማደሪያ ያደርግ ዘንድ መዝጊያውን እንድትከፍትለት ዘወትር የሚያንኳኳ ሰው ነህ። ራእይ ምዕራፍ ሶስት ከቁጥር ሀያ ዮሐንስ ወንጌል ምዕራፍ አስራ አራት ከቁጥር ሀያ አንተ በእግዚአብሔር አምሳል የተፈጠርህ እና ባህሪያቱ ያሉህ ነህ። ምስጋና ይግባውና፣ እስቲ ኢየሱስ ክርስቶስ ስለራሱ ምን እንዳለ ተመልከት። እኔ የዓለም ብርሃን ነኝ። የዮሐንስ ወንጌል ምዕራፍ አስራ ስምንት ይቅርታ፣ የዮሐንስ ወንጌል ምዕራፍ 8 ከቁጥር 12። በመቀጠል ደግሞ አንተን ምን እንዳለ አስታውን። እናንተ የዓለም ብርሃን ናችሁ ማቴዎስ ምዕራፍ አምስት ከቁጥር አስር ስለሆነም የክብር አምላክ ኢየሱስ ክርስቶስ እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ዮሐንስ ወንጌል ምዕራፍ አምስት ከቁጥር አስራ አራት እንዳለ እግዚአብሔርን ለመምሰል ትተጋ ዘንድ ይጠበቅብሃል እርሱ ቅዱሳን መላእክትን እና ሊቃነ መላእክትን ባልጠራበት ስያሜ አንተን በደስታ ጠርቶሃል፣ የእግዚአብሔር ልጅ በማለት። በዚህም ስም የተጠራው የመለኮት ፍጡር የሆንከውን አንተን ብቻ ነው። አንተን እኮ ጌታ ከራት በኋላ ተነስቶ ልብሱን በማኖር ማበሻ ጨርቅ ከወሰደና ከታጠቀ በመታጠቢያውም ውሃ ከሞላ በኋላ እግርህን በማጠብ በማበሻ አድርጎ ያበሰለ ሰው ነህ። ስጋ የክርስቶስ ብልቶች ናቸው የተባለው እኮ ላንተ ነው። አንደኛ ቆሮንቶስ ምዕራፍ ስድስት ከቁጥር አስራ አምስት የእግዚአብሔር መንፈስ የሚያድርብህ የእግዚአብሔር ቤተ መቅደስ ነው የተባልከውም የተባልከው እኮ አንተ ነህ። አንደኛ ቆሮንቶስ ምዕራፍ ሶስት ከቁጥር አስራ ስድስት አንተ እኮ መላእክት አንተን ይመስሉ ዘንድ የሚመኙ የጌታን ስጋና ደም በብቸኝነት ትቀበል ዘንድ የተፈቀደልህና በዚህም ጌታ ከርሱና ከአባቱ ጋር አንድ ትሆን ዘንድ የፈቀደልህ ፍጥረት ነህ። የዮሐንስ ወንጌል ምዕራፍ አስራ ሰባት ከቁጥር ሀያ አንድ የእግዚአብሔር መላእክት የሚጠብቁህ ነህ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል መዝሙር ሰላሳ ሶስት ከቁጥር ሰባት ውድ ወንድሜ ወይ እግዚአብሔር ሎጥን ያድኑት ዘንድ ሁለቱን መላእክቱን እንዴት እንደላከለት አላየህምን ወደ ወደ ዳንኤል መልአኩን ልኮ እንዴት ያናብስተናፍ እንደዘጋለት አላነበብህምን ኤልሳስ በዙሪያው የሰፈሩትን መላእክት ከተመለከተና እና ለሎሌው ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ በማለት ከተናገረ በኋላ አቤቱ ያይ ዘንድ አይኖቹን ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ። አየ አየም እነሆም በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር። ሁለተኛው ነገሥት ምዕራፍ ስድስት ከቁጥር አስራ አምስት እስከ አስራ ሰባት ኤልያስ ከክትክታ ዛፍ በታች አንቀላፍቶ ከነቃ በኋላ የእግዚአብሔር መልአክ ያመጣለትን እንጀራና ውሃ በልቶና ጠጥቶ ያምግብ ኃይል ሆኖት ለአርባ ቀንና ለአርባ ሌሊት እንደተጓዘስ ተጓዘ አታውቅምን? አንደኛ ነገሥት ምዕራፍ አስራ ዘጠኝ ከቁጥር አምስት እስከ ዘጠኝ የእግዚአብሔር መልአክ ዳንኤል ባናብስት ጉድጓድ ውስጥ ሳለ እምባቆምን እንዴት ተሸክሞ እንደ ወሰደውና ምግቡን እንዳደረሰለትስ፣ አላነበብኩምን? ተረፈ ዳንኤል ምዕራፍ ሶስት አስራ ሶስት ከቁጥር ሰላሳ አምስት እስከ ሰላሳ ስምንት ውድ ወንድሜ ሆይ ቅዱሳን መላእክትም ለአንተና ለወንድሞችህ የሰጡትን አገልግሎት ለአንተ ያላቸውን ተቆርቋሪነትና አማላጅነት በዝርዝር ለመሳል ጊዜ ያጥርብናልና ስለ እውነት ግን ታላቅ ፍጡር ነህ አምላክ ተብለህ ተጠርተሃል ውድ ወንድሜ ሆይ በእግዚአብሔርና በሰው አምላክ ተብለህ የተጠራህ አንተ ነህ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ መዝሙር ሰማንያ አንድ ከቁጥር ስድስት ተብሎልሃል። እግዚአብሔር ለሙሴም እንዲህ ብሎታል፣ እይ እኔ ለፈሮን አምላክ አድርጌሃለሁ። ዘዳግም ምዕራፍ 2 ከቁጥር ስድስት በእነዚህ ጥቅሶች ላይ አምላክ የሚለው ቃል መለኮትን ሳይሆን የበላይነትን የሚያመለክት ነው። ለእነዚህ ሁለት ጥቅሶች የተፈለገው ትርጓም ቢሰጣቸው እንኳ አንተ በእግዚአብሔር ፊት ያለህን ታላቅነት ከማረጋገጥ ውጭ ሌላ ሊሆን አይችልም። በምድር ብቻ ሳይሆን በሰማይ የማሰርና የመፍታት ሥልጣን ተሰጥቶሃል። ጌታ ኢየሱስ ክርስቶስ ስፍራን ያዘጋጅል ዘንድ ወደ አባቱ አርጓል። ዳግመኛም መጥቶ እንዲህ ይልሃል እናንተ የአባቴ ብሩካን አለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ማቴዎስ ምዕራፍ አምስት ከቁጥር ሰላሳ አራት ስፍራ ማዘጋጀቱና መንግስቱን ሊያወርስህ መምጣቱ ሊያስደንቅህ የሚችል ከሆነ የመንግስተ ሰማያት ቁልፍ ላንተ በመስጠት ውስጥ ምን ያህል ትደነቃለህ ጌታችን እንዲህ ብለዋል እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል በምድርም የምትፈቱት ሁሉ በሰማይ የተፈተ ይሆናል ማቴዎስ ምዕራፍ 18 ከቁጥር 18 በዚህ ቃል መሰረት ነው የመንግስት ሰማያትን በር የመክፈትና የመዝጋት ስልጣን ጌታ የሰጠ ምንም እንኳን ጌታ ይህን ስልጣን የሰጠው ለካህናት አባቶች ቢሆንም በዚህ ርዕሳችን ውስጥ ሰውን በሰውነቱ እንጂ በክህነቱ አለመመልከታችንን ልብ ይሏል። ይህ ሁሉ የተሰጠው ለአንተ፣ በእግዚአብሔር ምሳሌ እና አርአያ ለተፈጠርከው ሰው ነው። ጌታም በስጋ የተገለጠው በአንተ መልክ ሲሆን ፊልጵስዩስ ምዕራፍ ሁለት ከቁጥር ሰባት በዚህም መለኮት ከስጋ ለሴኮንድ ወይም ለቅጽበት አይን ፍጹም አለመለየቱን ታስታውላለህ። የእግዚአብሔር ወዳጅ ነው። እግዚአብሔር ሰዶምና ገሞራን ከማጥፋቱ አስቀድሞ በታላቅ ጥበቡ ይህን ፍቃዱን ለወዳጁ ለአብርሃም እንዲህ በማለት ነበር የገለጸለት፣ እኔ የማደርገውን ከአብርሃም ሰውራለሁን? በእውነት ታላቅ ታላቅና ብርቱ ህዝብ ይሆናልና የምድር አሕዛብም ሁሉ በእርሱ ይባረካሉና ዘፍጥረት ምራፍ 18 ከቁጥር 17 እስከ 18። ከዚህ በላይ ደግሞ አብርሃም እንደ ወዳጅነቱ በነፃነት እግዚአብሔርን በመውቀስ ስለ ሰዶም እና ገሞራ በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? እንደዚህ ያለው አድራጎት ከአንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ ቀደምን። ዘፍጥረት ምዕራፍ አስራ ስምንት ከቁጥር ሀያ ሶስት እስከ ሃያ ስድስት በማለት ሲናገር እግዚአብሔር አልገሠጸውም። አብርሃም እግዚአብሔርን እንዲህ በማለት የተናገረው ካለው ቀረቤታና ወዳጅነት አንጻር እንጂ ሎን ለጌተው ወይም ፍጡር ለፈጣሪው የሚናገረው አይነት ተራ ቃላትን አይደለም። ቃላቱ አንድ ሰው በወዳጁ ፊት ያለውን ዋጋ በእርግጠኝነት የሚያሳይ ቃላት ናቸው። እግዚአብሔር ሕዝቡን ሊያጠፋቸው በተናገረ ጊዜ ሙሴ ስለ ሕዝቡ ለእግዚአብሔር የተናገረው ከዚሁ ጋር ተመሳሳይነት አለው። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ። ዘዳግም ምዕራፍ ሰላሳ ሁለት ከቁጥር ሰላሳ ሦስት ሰላሳ ሶስት በእርግጥ ይህም ቀረቤታና ወዳጅነት ነው። ውድ ይቅርታ ወንድሜ ሆይ አሁንስ የነፍስህን ዋጋና በእግዚአብሔር ፊት ያላትን ታላቅነት ተመለከትህን? ምንም እንኳን እግዚአብሔር በርኩሳን መናፍስት ሁሉ ላይ ስልጣን ቢሰጥህም፣ ዳቢሎስ ዳቢሎስ በዚህ ክብርህና ታላቅነት ላይ